ቤተሰብ እንግዲህ እንደዚህ እየሰራ ነው። ብረድስሽ መሆኑ ነው። እንደዚህ የሆነው እንዳቱ እንቁላል ቀቅየበት ነው። እንደዚህ የሆነ ወ ቀቅየበት ነው። እሺ፣ ስለዚህ አሁን አልበት ስላለ ማለት ነው። ይሄ ወላ ይህ አዚም ይሄ አዲስ የሚመረት ሽንኩርት ተጠብሶ የማይቀላ ሽንኩርት ነው ማለት ነው። ቤተሰብ እና በርበሬ ሁላችሁ ስጎ እየሰራሁ አሳያችኋለሁ ብያችሁ ነበር። ምን ያህል እንደሚያቀላ ማለት ነው። ምን እንደሚመስል ተመልከቱ። ውስጥ ምን እንደሚመስል ማለት ነው። እውት እውት እንግዲህ አንድ ማንኪያ ነው ገና የጨመርኩት። ገና ጨምራለሁኝ። ስጎ ስለሆነ የምሰራው ማለት ነው። ቲማቲውም ስላለኝ እና በርበሬው ሁለተኛ፣ ጨው አሻቦ አላበዛበትም ጨው ማለት ነው። ጨው በገጠረኛ አሻቦ አላበዛሁበትም። እንዲያምርልኝ ማለት ነው። ሁለተኛ ስለታፈነ ስለተብላላ ነው ይሄ። ሁለተኛ ገና ጨመርኩኝ ማለት ነው። እና ወይላ እንዴት እንደሚያምር እንዴት እንደሚያምር ብዬ ልንገራችሁ፣ አጠላሉ እዛ ላይ ብዬ ልንገራችሁ ማለት ነው። እና አንዳንድ ጊዜ ሞክሩት፣ ሞክሩት። መሞከር ጥሩ ነው ማለት ነው። መሞከር ጥሩ ነው፣ ጥሩ ነው፣ ጥሩ ነው። መሞከር አይጎዳም። እናም ቲማቲም ጨመርኩኝ ማለት ነው። እኔ ያው ቲማቲም ጨመርኩኝ እንደዛ አድርጌ ያው ስጎ በርከት እንደሌ ስለፈለኩ ነው። በርበሬ በርከት ስላደረኩኝ ሁለት ማንኪያ ከግማሽ ጨምር ያለሁ ማለት ነው። ግን በርበሬው እውነት ይነውላችሁ ምንድን ነው ቅላቱ ነው የምትሉት ማለት ነው። ግን መሞከር ጥሩ ነው። አራት ቀን አምስት ቀን ካልፈለጋችሁ ከዛ በላይ ማድረግ አራት ቀን አምስት ቀን አፍናችሁ አኑሩት። እናቶቻችን እኮ እንደዚህ ነበር የሚሰሩት፣ ብለን በቃ በዛ አይነት ስታይል ብቻ መሄድ የለብን መሞከር ጥሩ ነው። መሞከር ማለት ነው እና ጊዜያችን ዘመናዊ ነው እና ሁለተኛ ከአንዱ አንዱ መልመድ ሙያ ጥሩ ነው። እኔ አሁን ከጓደኛ ነው ብያቸዋለሁ። ሰባት ቤት ጉራጌ ናስ ጓደኛ ና ትነግረኝ ነበር እኛ በርበሬያችን ለዛ ነው እንደዚህ የሚቀራው ላይ ነበረ ማለት ነው ኳተር አብረን ኖር ነበር እና ስለዚህ እኔ ወድጀዋለሁ፣ ወድጀዋለሁ። ከለሩ ምናምን እውነት ነው የምላችሁ፣ የስልኬን ማብራት ስላበራሁት እንጂ በጣም ቆንጆ ነው። ያኔ ወደ ቢጫ ይሄዳላ እንደ ስታደረጉት ግን ቀይ ነው፣ ቀይ ነው የሚገርማችሁ ማለት ነው እና ዋጡኝ ዋጡኝ ነው የሚለው ማለት ነው።